ደካማ አባት እንኳን አንድ ጊዜ ቀርቶ እድሜ ልኩ እንኳን እግር ላይ ቢውድቅ ፈጣሪ ቅር አይለው። ወይኔ አባዬ፣ ቆይ እንዴት ነው አንተ ደካማ እንደሆንክ የምታስበው? ደካማና ፈሪ ባለው ጠዋት እንደዛ ላስቀይምሽም ነበር። አባ አንተ እኮ ለእኔ ተጨንቀህ የሆንኩትን እንድነግር ያደረገው ነገር ነው። ቢሆንም ልጅ እኔ አንቺን ጭንቀት ለማወቅ የተጠቀምኩበት መንገድ በፍጹም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 ትወና እየተወኑ ነው። ይሄንን ቪዲዮ ሰብስክራይብ እና ላይክ የመጀመሪያ የዩቲዩብ ቤተሰቦቼ መታችሁ ላይክ ስለምታረጉኝ አመሰግናለሁ። እንደምንም ብዬሽ አራት ሺህ ሰብስክራይብ ገብቻለሁ። እንግዲህ ሌሎቹ 50 እና መቶ ሰብስክራይብ ነው ያሉት። አብሮ የካፈል ነው ጓደኞቼ ማለት ነው። እንግዲህ የቻንስ ጉዳይ ነው ማለት ነው። እና እንግዲህ አረጋይ ኖላዊ ድራማ አልማዝ እንግዲህ ፊልም እየሰራች ነው። አልማዝ ማንንን እንደወደደች ማንን እንዳልወደደች ለተመልካች ግራም እያጋባች ነው። ለ ለ ማለትም ማለትንም ግራ እያጋባች ነው። ውድ ተመልካች እንግዲህ እስቲ አብረን ቪዲዮን እንከታተላለን። ላይክ አድርጉ፣ ሰብስክራይብ አድርጉ። ሰብስክራይብ ስታድርጉ ደግሞ የደውሉ ምልክት አትቁሯት ማለት ነው። እንግዲህ ናለይ ድራማ የሃና አባትም ሃናን ይቅርታ ጠየቀ። ሃናን ይቅርታ የጠየቀበት ምክንያት ውድ ተመልካች ሃና ባለፈው ታሪክን ተሰረኩ ብለ ብቻውን እያለቀሰች ነበረ። አልቅሳ ከጨረሰች በኋላ ደግሞ ስራ ወደ ስራ አትሄጂም ወይ ብሎ አባቷ ሲናገራት፣ ከዛ ደግሞ ተነስታ ሄደች። አባቷ ደግሞ ከዛ በኋላ ነው እያዘ ነው እያለቀሰው። ከዛ ሲቀጥል ደግሞ ለዛ ነው ይቅርታ ያላት። ለእኔ ምንም ይቅርታ አያስፈልገኝም እያለች ነው። እንግዲህ አው አባት ነው። እንግዲህ መተዳደራቸው እሷ ብቻ ስለሆነ ሰርታም እንድታመጣ ሰርታም እንዲታከም ትፈልጋለች። እዚህ ጋር ደግሞ ወንድ ልጅና አልማዝ በጣም እየተነጋገሩ ነው። ከአንተ ጋር ንግግር ማንም ሰው አይችልም ብላለች። ድሮንም ድሮንም ማነች ማለት ከሱ ጋር ንግግር ማነጋገር ማንም ሰው አይችልም ብላለች። ለካ እውነት ክነው ወደ ጠናት ዝም ብለክ ጠና ትክክል አጠና ብላ ነው ዘመ ያለችው ማለት ነው። እንግዲህ ውድ ተመልካች በራሴ ቤት ተደፈርኩ በራሴ ለሰራተኛ ፊት ሰጥቼ ተደፈርኩ ብላ እንግዲህ ወይዘሮ ወይዘሮ ማነች ወይዘሮ ማለት በጣም እንግዲህ የቆጫት ነው፣ እና ደግሞ እና እንግዲህ ውድ ተመልካች ይቅርታ፣ እዚ ጋ እንግዲህ ወይዘሮ ማለት በጣም አነጋጋሪ እየሆነች ነው። እዚ ጋ ወንድ ልጁ እና ሶስታቸውም አልማዝም አስርም ቁጭ ብለው እየተነጋገሩ ነው። እንግዲህ ያው እንደምታዩት ያው እንደምታዩት ማን ነው ይሄ ጆሮም መጥቶ በኋላ ቦታ አባቷን እየተንከባከበላት ነው ወይዘሮ ማለት እንግዲህ፣ ምላሷ አልተቻለም። እስቲ ይህንን ቪዲዮ እንዴት እንደሚሆን አብረን እንከታተላለን። እዚህ ጋር ማለት አልማዝ ከውጭ ስትመጣ እየተቀበለቻት ነው እንግዲህ ቡና ላፍላልሽ፣ ቡና ትጠጭያለሽ ስትላት፣ እንደ ሰራተኛሽ የት ሄዳ ነው ሰራተኛማ? የልብ የልብ ስለተሰጣት ስራ መስራቱንም ረስተዋለች ይመስለኛል። ዛሬ አልመጣችም እያለቻት ነው። እንግዲህ ማለት ቡና ማነችም፣ ሰላምዬ ቡና አፍለታ ቡና ስትሰጣቸው ቡናው በጣም ነው የሚጣፈጠው። ቡናው በጣም ሰላምዬ ሙያ ወጥቶላታል። ያፈላችሁ ቡና ሰላምዬ ያፈላችሁ ቡና በጣም ውስኪ ውስኪ ነው የሚለው ወይዘሮ ማለት ስትላት፣ አይ ለራሷ ምን ታቃለች እቺ ቆማ ቀርታለች እቺ ባል ያጣች እያለችት ነው

የሀና ጓደኛ በጣም ጣልታታለች። የማለት ጓደኛ በአልማዝ በጣም ሀናን ጠምድ አድርግታታለች። የአልማዝ አባባል በፍጹም ሊገባኝ አልቻለም። ለምን እንደሆነ አላቅምና እዚህ ጋር ሀና ተመርመራ የማለት ልጅ እንድትሆንም ትፈልጋለች። ሁለቱ ግን እርግቤ የማለት ልጅ እንዳልሆነች በጣም አስጠንቅቀው ያውቃሉ። ማለትን ለብር ብቻ ነው እርግቤና እርግቤና ማነችቺ? እርግቤና አልማዝ ለብር ብር ከማለት እጅ ብር ለማውጣት ነው። እነሱ እየቸኮሉ ያሉት እንጂ ሁለቱም የማለት ልጅ እንዳልሆነች እሷም አስጠንቅቃ ታውቃለች። እውነቱ ሀና ነች የማለት ልጅ እና እንግዲህ ውድ ተመልካች ሀና ደግሞ እዚህ ጋር ደግሞ አንቺ ወጥ ቤት ሆነሽ ወጥ ቤት ኩሽና ሆነሽ ኩሽና ተርማጥመጠሽ ልትቀሪን ፈልገሽ ነው እነሽ ወይ ብላ በጣም ነው የጭዎችባት አልማዝ። እርግቤ ላይ እረ እንደዛ አይደለም እያለቻት ነው። ሰላምና ደግሞ አግዝሻለሁ ብላ እርግብ ኩሽና ስትመጣ እንግዲህ ውጭልኝ ለማለት በጣም ደበራትና ከዛ ተመልሳ እሷን ኩሽና ውስጥ ትታ ሄደች። ምን ነው እችላለው አርሻ ደለ ስር እንግዲህ ብላ ሰላም ለእርግቤ ትታት ሄደች ማለት ነው። ከዛ በኋላ ነው አልማዝ መታ ኩሽና ውስጥ ተርመጥመጠሽ እንድትቀሪ አይደለም እኮ እኔ እዚህ ያመጣውሽ፣ እያለቻት እና እንግዲህ ያው በጣም አልማዝም አንደ እዚህ ጋር ሰላሚና በጣም ግራ ገብቷት ነው ተኮራምታ ቁጭ ያለችው። ወንዱ ልጅም በጣም ግራ ገብቶት ነው ሁላቸውም ሰላምን ነው የሚወዳት። ወንድ ልጁ እዚህ ጋር መጥቶ አልማዝን ማነች ሜላትን ይቅርታ ጠይቋታል። እኔ እኮ ምንም አላልኩም፣ ለራሷ ነው አሳባ። ቤቴን ሁሉ በጥበጣ ምርመራው ላይም የቀረችው እኔ አይደለሁም እሷ ነች እያለች ነው። እንግዲህ ውድ ተመልካች እንግዲህ እውነቱ ወዴት እንደሚሄድ ቪዲዮ እንግዲህ ከተለቀቀ ቪዲዮ ላይ እና ያለን ማለት ነው። ወይዘሮ አልማዝ ጥሩ ጓደኛ በቃ ምርጥ ጓደኛ መስላ በጣም እሷን ለመበዝበዝ፣ በጣም እሷን ለመጉዳት በጣም ነው እየመኮረችው ያለችው። በእርግጥ የሰው ልጅ ይጎዳል። እግዚአብሔር ብቻ ነው የማይጎዳው። የራሳቸውን መንገድ እግዚአብሔር ይስጣቸው። ሰላም፣ ጤና ይስጥልኝ ውድ ተመልካች። የሀገራችን ሰላም ደግሞ እግዚአብሔር እያወርድልን፣ አገራችን ሰላም ስትሆን ነው ተረጋግተን የድራማው አሳብ ራሱ የሚመነጭልን፣ ተረጋግተን ስናዳምጥ ነው እኛም ገብቶን ድራማ ለመስራት ፍላጎት የሚመጣልን። እንግዲህ ውድ ተመልካች በሚመጣው ቪዲዮ ደግሞ ምን እንደሆነ አብረን እንከታተላለን። ይሄንን ቻናል ሰብስክራይብ አድርጉት፣ የደውሏ ምልክት ያላጠቆራችሁ፣ የደውሏ ምልክት አጥቁሯት ማለት ነው። ውድ ተመልካች በጣም ጥሩ ጥሩ ድራማ የምንማርበትም ድራማ ሊሆን ይችላል። ለራሳችንም አይኑሯችን ክፍት ከሆነ በራሳችንም መስራት እንችላለን ማለት ነው። ሰብስክራይብ አድርጉት፣ ላይክ አድርጉ። አይደል አሁንም አልገባኝም ማለት ያው ምርመራው ከተደረገ በኋላ ወይ እኔ ወይ ሀና ናት እህትሽ ልንሆን የምንችለው እና ቢሆንስ እናማ ሀና ወይ ስርግብ ትሻለኛለች ብለሽ ነው እየተጨነቅሽ ያለሽው ለምን እጨነቃለሁ እንዴት አትጨነቂም አያስጨንቅም እያልሽ ነው አዎ ለእኔ አያስጨንቀኝም እኔም ሆንኳና ህይወት ውስጥ ትርጉም የለንም ማለት ነው እንደሱ ማለት እንኳን አይደለም እና ምን ማለት ነው አንቺም ሆንሻና እህቴ የምትሆኑት ለመቀበል እኔ ዝግጁ ነኝ ቆይ ግን የምር እስኪ ንገሪኝ ካና፣ ከእኔ ከኔ ማንን ነው የምትመርጩ? ይሄ ደግሞ ምን አይነት ጥያቄ ነው እንዴ? ሰላም፣ ይሄ ደግሞ ብትነግሪኝ ምን ችግር አለው? ሀናን እመርጣለሁ። ምን? ለምን? ምክንያቴ እንድነግርሽ ሳይሆን የጠየቅሽኝ ምርጫዬ ነው አይደለ? እሱን ደግሞ እነግርሻለሁ። ቆይ እኔን አትወጂኝም ማለት ነው? እኔ አልወድሽም አላልኩ። እኔ እኮ በጣም ነው የምወድሽ። ሀናም እኮ ትወደኛለች፣ ግን እኔ እህትሽ ነኝ። እንደ እርግብ፣ ዛሬ ምን ሆነሻል? እኔ ሀሴት ነው ስሜ። እሺ ሀሴት፣ አሁን መተኛት ሳይኖርብኝ አይቀርም እናልወጣልሽ እዚህ ለማዳር ነበር እንዴ የመጣሽው? አይ እንደሱ ሳይሆን እኔ ከእህቴ ጋር ላወራ ነበር የመጣሁት። ደክሞሻል መሰለኝ ተኝ፣ ደህና ደሪ። በቅ ሰላም። ቆይ ልጅቷ ያማታል። ቆይ ምን አይነት ጥያቄ ነው የሚጠይቀኝ? ምን አይነት ቅዠት ያታምናት ጭራሽ ራሷን ከሀና ጋር ታወዳድራለች። ሀና ኮለኔ ህይወቷን ሳሳስቴ የሰጣቸው ይሰው